ልንጋደል የደረስን ሰዎች እኮ ነው። እኔ እና እሷ እኔ ላይ ሲሆን ወይ የሚገርምሽ የራስ ጉዳይ ምን ማለት ነው? እኔ እያወራሁ ይሄንን ነበር የፈራሁት። ሀይሚ እንደዚህ ቆርጣ ጨክና እንዳትሄድ ነበር የፈራሁት። በጣም መውደድ የቻለ ልብ በጣም መጥላት እንደሚችል ነግሬያችሁ ነበር። እጅግ በጣም ያሳዝናል እየሆነ ያለው ነገር፣ እጅግ በጣም ግራ የሚያጋባ። እነዚህ ልጆች ዛሬ ባላወቅኳቸው ብዬ ሁሉ እስከ ምመኝ ድረስ ነው የደረስኩት እና በሀይሚና በብሩክ መሀል እንግዲህ የተፈጠረው ነገር እጅግ በጣም አሳሳቢ ነው። በጣም አወዛጋቢ፣ በጣም ከባድ ነገር ነው ነው። በጣም ከምነግራችሁ በላይ ብሩክ ከባድ ሪስክ ነው የወሰደው። ከባድ ነገር ነው ያደረገው። ከባድ በቃ ከምነግራችሁ በላይ ማለት ነው። እና ሀይሚ ካየችው ከሰማችሁ በላይ ደግሞ ያየችው ነገር ነው ያሳመማት። አይታችኋላለን። ይሄ ፎቶ ኬት መጣ ማለት እሺ እዛ ክፍል ውስጥ ምንም አላደረግንም ብለው ያስቡ ይሳሉ ወይ ደግሞ ይናገሩ፣ ሀይሚም ትመናቸው ግን ይሄ ፎቶ ሀይሚን በጣም እጅግ በጣም በቃ ሌላ ነገር ውስጥ እንድታስብ ሌላ ነገር ውስጥ እንድትገባ በጣም አሳመሟታል። አንደኛ ነገር እች ልጅ ለምን ድጋሚ ተመልሳ ወደ ቤት የመጠች? ለምን ድጋሚ መጣ? እንድዜን ስራ ልሰራ ቻልክ? እኔም ተናግሬ ነበር ትናንትና በሰራሁት ቪዲዮ ሌላ ሰው ቢሆን ይሻል ነበር። እች ልጅ አንደኛ እንዴትስ ጓደኛው ልትሆን ቻለች? ሁለተኛ ነገር ደግሞ እንዴት ይህንን ነገር ተባበረች? ጓደኛዋ ከሆነች የሀይሚንና የብሩክን ነገር ካወቀች ሁሉን ነገር የምታውቅ ከሆነ ይህን ነገር እንዴት ፈቃደኛውን አመጣች ብዬ እኔም ጥያቄ ጠይቄ ነበር ትናንትና በሰራሁት ቪዲዮ ማለት ነውና ሀይሚም ዛሬ የተናገረችው ንግግር ቃል በቃል ይሄንን ነው። ግን አልዋሻችሁም፣ እግዚአብሔርን ነው የምላችሁና ብሩክ አሳዘነኝ በእውነት በመጣ የእውነት ነው የምላችሁና ትናንትና ወቅሸው ነበር ትናንትና ለምን እንደዚ አደረግህ ብዬው ነበር ይሄንን ፈርቼ ነው አንዳንዶቻችሁ ደስ ያላላችሁ ሰዎች አላችሁ ትናንት ብሩክን በተናገርኩት ንግግር በብሩክ ሀሳብ በሰጠውት የተበሳጫችሁ ልጆች ነበራችሁና በመጀመሪያ እኔ አንድ ነገር ልነግራችሁ የምፈልገው በሀይሚና በብሩክ መሀል ምንም ንፋስ እንኳን አይግባባችሁ ብዬ የምጸልይላቸው ምመርቃቸው ልጅ ነኝ። ምንም አይነት ክፋት የለኝም። ይኸው እግዚአብሔርን ብዬ ነግራችኋለሁ። ሀይሚና ብሩክ መሀል የሆነ ክፍተት እንዲፈጠር የማልፈልግ ሰው ነኝ። በቃ በምንም ተአምር ምንም አይነት ክፋት የሌለብኝ ሰው ነኝ። በቃ የእነሱን ደስታ የምመኝ ሰው ነኝ። ከመጀመሪያው ጀምሮ አለው አለው እያልኩኝ ከእነሱ ጎን ቁሜ ደስታቸውን የምፈልግ ደስታቸውን እምሻ በቃ መጨረሻቸው አምሮ ልክ በቃ ምሳሌ ማደርገው እንደውም ሀብርሽን እናሩታ ነው እንደነሱ ህይወታቸው አምሮ እስከ መጨረሻ አብራችሁ ሆናችሁ ትዳር ይዛችሁ ማየት ነው የምፈልገው ልጆቻችሁን ራሱ አራት ልጆቻችሁ ማየት ፈልጋለሁ ብዬ መመኛ አይነት ሰው ነኝ ግን ደግሞ ብሩክ በዛ ልክ ሶሲን ይዟ ሲመጣ ድጋሚ አመመኝ ታመምኩኝ የምሬ ነው። ሀይሚን በጣም ተናዳ ተበሳጭታ ታማ አይታችኋት ልትሆኑ ትችላላችሁ። ትናንት በተሰራው በተለቀቀው ቪዲዮ ግን እኔ ከእሷ በላይ ነው የጨስኩት። በቃ የሆነ ሰዓት ላይ እኔ እግዚአብሔርን ራሴን ሁሉ ልስት ነበር። በጣም ነበር እየተንቀጠቀጥኩ የነበረው። በጣም ነበር የከፋኝ፣ በጣም ነበር የተሰማኝ። እችልች ለምንድን ነው ወደ ህይወታቸው ድጋሚ የመጣችው? እዛ ወደ ሄደችበት በቃ ለምን ተመለሰች? ያኔ እንደዛ አሳርራል። አይታችኋል፣ ደም እምባና ያስለቀሰቻት ሀይሚን የእውነት ነው የምላችሁ ደም እንባን ያስለቀሰቻት። በጣም መጥፎ ንግግር ነበር የምትናገረው። አለባበሷ በጣም የተመናቀረች ናት። ምንም ስብእና የሚባል በቃ እንዴት ልበላችሁ ደስ የሚል ምንም ነገር የላትም፣ አላየውባትም። ምንም ጭራሽ ማለት ነው እና ብሎ ከዚች ልጅ ጋር ጓደኛ የፈጠረው ነገር ምንድን ነው? አልገባኝም ማለት ሀይሜ ነች ጓደኛው እኔ አላውቅም ብዬ ማስበውና እች ልጅ ጓደኛቸው ከመቼ ጀምሮ ነው ጓደኛ ልትሆናቸው የቻለችው? ከመቼ ወዲህ ነው ከብሩክ ጋር ልትቀርብ የቻለችው? ከመቼ ወዲህ ነው ከብሩክ ጋር አንድ ክፍል ቁጭ ብለው እንደዚህ አይነት ፕራንክ ሀይሚን ለማድረግ የበቁት ብዬ ብዙ ነገሮችን ተናግሬ ነበር። ምናልባት አንዳንድ ልጆች በጣም ተከፍታችሁ ነበረ፣ አስቀይሚያችሁ ከሆነ ይቅርታ አድርጉልኝ ልላችሁ የምችለው ነገር ነኝ። ግን ይሄ ይመጣል ብዬ ነው ያንን ሀሳብ ስሰጥ የነበረው። ብሩክን ጥፋተኛ ነብዬ ጥፋተኛ አድርጌ ስቆጣው የነበረው ይህንን ነገር ፈርቼ ነበር። አያችሁ ሀይሚ የእውነቴን ነው ምላችሁ እንዴት እንደተሰማት እንዴት ርር እንዳለች እንዴት አሁን እንደዚህ የራሱ ጉዳይ በቃ ብላ ጨክና በዚህ ልክ ተሳድባው አመናጭቀው ሂዳ ታውቃለች? ተናገሩ እስኪ ሀይሚ። ይህንን ነገር በጣም ፈርቼ ነበር አብዝቼ። ሀይሚ እንዲህ እንደምትናገር እርግጠኛውኝ ነበረ። ግን አንድ ነገር ተጸጽቻለሁ። ሀይሚ በምታደርጊው ነገር ሁሉ ከዚህ በኋላ ደግፍሻለሁ ብዬ ነበር። ግን ዛሬ ደግሞ ብሩክ እንዲህ እየተንሰፈሰፈ ሳየው እግዚአብሔርን እንበ መጣ የእውነት እዛ ጋ ምንም እናምነዋለን እኮ እናውቀዋለን እኮ። ብሩክን ግን በቃ ሶሲ መምጣቱ አመመኝ። ሁለተኛ ነገር ደግሞ እዛ ክፍል ውስጥ በቃ ሃይሜን ሲናገር የነበረው ንግግር በቃ ያ ውስጤ ነካኝና ሃይሜ ጋር ሄዶ ሊፈጥርባት የሚችለውን ነገር ስላሰብኩ ነው ያንን ሀሳብ ስሰጥ የነበረው። አያችሁ፣ እኔ ያልኩት ሆነ። ሀይሜ እንደዚህ እንዳትሆን ነበረ በቃ የፈራሁት የሰጋሁት። እና በጣም ከባድ ነገር ነው የተፈጠረው። ሃይሜ ጭራሽ ጭራሽ እንኳን አይደለም በቃ ይሄ ነገር ውሸት ነው ብላ ለማመን ይቅርና ጭራሽ ብሩክን ራሱ ለማዳመጥ ፈቃደኛ አይደለች፣ በጭራሽ ማለት ነው። አንድ ያሳመማት ነገር ዋነኛውና ትልቁ ነገር እዛ ክፍል ውስጥ ያን ያደረጉት ፕራንክ ምናምን ነገር አይደለም ወይ አብሮ ተኝተዋል አብሮ አርገዋል ወይም ነገር አርገዋል ምናምን አይደለም። ይሄም ፎቶ ኬታ መጡት ነው። ይሄ ፎቶ ሰውነቷን እንዴት ሊነካት ቻለ አልገባኝም እኔ ራሴ ትልቅ ጥያቄ ምልክት የሆነብኝ ነገር ምንድን ነው የተፈጠረው ማለት ብሩክ ምን አይነት ነገር ለማስተላለፍ ፈልጎ ነው ምንድን የነካው ያኔ ምን ሆኖ ያኔ የነበረው ኖርማል አሁን ብሩክ ፕራንክ ከፕራንኩ ጋር እሷ ከሰራችሁ ፕራንክ አንተ የሰራውን ፕራንክ ልታበላለጥ ልታወዳደር ትችላለህ ብሩኬ ግን ያደረከው ነገር ትናንትና ከባድ ነገር ነው በእርግጥ ፈርተ ነበር ውስጥ ነግሮ ነበር ሰግተ ነበር ይሄ እንደሚመጣ የሆነ ነገር ብቻ እኔ እንጂ አላውቅም። ሶሲ በጣም ባለጌ ናት። ይህን ነገር እንዴትስ እሺ ብላ ትቀበለዋለች? የራሷ ህይወት ለምን ምስቅልቅሎ አይወጣም? አያገባኝም ምክንያቱም ሲጀምር ልቅ የሆነች ሴት ናት፣ ምንም ስርዓት የሌላት ሴት ናት። እኔ አላውቅም። የሰው ሰላም እንዲደፈርስ አልፈልግም። ግን አያችሁ ከራሷም አልፋ የነ ሃይሚንም የነ ብሩክንም ህይወት አበላሸች። በቃ ብጥብጡን አወጣችሁ። እኔ አንዳንዴ ይጨንቀኛል አልኩ። ከቡታጅራው ወጣው አዲስ አበባ ሲመጡ የሆነ ችግር ይፈጠራል ብዬ እኔ በቃ አሰጋለሁ ሁሌም ማለት ደግሞ ከስጋት ነጻ አልሆነም። በጣም አስቸጋሪ ነገር ነው። አሁን ብሩክ ቤት በኩል ነው እቺ ልጅ አሳምኖ ወደ ራሱ ሊመልሳት የሚችለው። ይህንን ነገር ሀይሚ አእምሮዋስ እንዴት ነው ውሸት ነው ብሎ ተቀብሎ ልትመጣ የምትችለው የሚለውን ነገር ሳስብ እንባ ነው የሚመጣው። አሳዘነኝ በቃ ማርያምን ተረጅኝ። ምንም አላደረግኩም። ንጽህና ይሄንን ፈጣሪ ነው የሚያውቀው። በቃ በጣም ነው የሚያሳዝነው። ብሩክ ብሩኬ፣ አንተ ምንም ነገር አድርገህ ላይሆን ይችላል፣ ግን የሚያሳየው ፎቶ ከባድ ነው። አንድ በጣም ለምትሳሳል ሴት የምትወድ ሴት የምትጨነቅል የምታምን ሴት በዚህ ልክ እንዲ ሆነ ስታይ ብዙ ነገር ትጠራጠራለች፣ ትሰበራለች። ሀይሚ ታውቃለች፣ ለአንተ ያላትን ቦታ። ብዙ ነገር ሆናለሃለች፣ ብዙ ነገር ተብላለሃለች። ፎቷ ተዘግዝቆ ሀያ ራሳት ስትሰደብ የምትውል ሴት ናት ሀይሚ ማለት ነው። በእውነት በጣም አስቸጋሪ ነገር ነው እያየን የምንገኘውና ሀይሚ ያው ልነግር የምችለው ነገር ህይወት አልጋ ባልጋ አትሆንም። ብዙ ፈተናዎች ይመጣሉ። ብዙ ፈተናዎች አሉ ሁሌም ቢሆን ማለት ነው። ከዚህ በኋላም በጣም በከባዱ ልትፈተኝ ትችላለሽ። የእውነቴን ነው እና ተረጋጊ። በቃ ከሚባለው በላይ በጣም ተጨናንቀሻል። በጣም በቃ አላደለ ያለውን ነገር ለማመን በጣም በቃ ከብዶሻል ምናምን። ነገር ግን ደግሞ እውነታውን መቀበል መቻል አለብሽ። በጣም አስቸጋሪ ነው። በቃ እመኘው ብሩክም ከዚህ በፊት ቀለበት አድርገሽ እንኳን በቃ አምኖሻል። ከፋሲል ጋር የነበረውን ነገር እንኳን በጣም አምኖሽ እኔ እንጃ ይቅር ብሎሻል። እና ሀይምዬ አንቺ ካደረግሽው የእሱ በልጦ ሳይሆን ያው ሰዓቱና ጊዜው ቦታው ነው። ቢያሳመምሽ ወይም ደግሞ የሶሲ ነገር ነው በጣም ያበሳጨሽ ያቃጠለሽ፣ በቃ እንዴት ልበላችሁ? ይህንን ነገር ይህን ቃል አልፈልግም፣ የራሱ ጉዳይ በቃ ባክተውኝ ምናም ብሎ እስከ መናገር በጣም ተቆጥተሽ፣ ውሳኔ ጭክን ብለሽ እንድትሄጂ ያደረገሽ ነገር የሶሲና የእሱ ንግግር ይሄ ፎቶ ነው። ለማንኛውም ግን ሰላም እንዲወርድ ትልቁ ምኞቴ ነው። ብሮክ ደግሞ ንጽህና ካለህ ትክክለኛ እውነት አለህ። እናቃለን፣ እናምናሃለን፣ እንወድሃለን። ያንተን መከፋት ያንተን መጨነቅ አንፈልግም። ልክ የሀይሚ ተጨንቃ ተከፍታ አዝና ማየት እንደማንፈልገው ሁሉ አንተም አዝነ ተከፍታ ተጨንቀ ማየት አንፈልግም። ሰላም ይፈጠራል። ትዕግስተኛ መሆን አለብህ። አሁን እኔ ሀይሚ ኦልሬዲ ያየችው ነገር አለ የሰማችው ነገር አለ የሆነው ነገር አለ። እዚህ ተመልካች የሚፈርደው ነገር አለ። የማአት ሰው ሀሳብ አስተያየት ነው የምሰማው የምታየው። ሊገርምህ አይገባም። እሷ እንደዚህ ማኩረፏ፣ እሷ እንደዚህ መናደዷ፣ እሷ እንደዚህ መበሳጨቷ፣ እሷ እንዲህ ቃል አውጥታ ጥላ መሄዷ ምንም ሊገርምህ አይገባም፣ ሊደንቅ አይገባም። አንተ መጀመሪያም የተናገርከው ነገር ነው። ቪዲዮን ስትናገር፣ ቪዲዮን ስትሰራ ያሰብከው ያቀድከው ነገር ነው። እንዲህ ሊሆን ይችላል ብቻ ሪስክ ወስደሃል። ከባድ ሪስክ ነው የወሰድከው እና ይሄ ነገር በ በቃ እንትን ሊልህ አይገባም። እና ሀይሚ ልትረዳት ይገባል እውነት አለ። ተስፋ ሳትቆርጥ እስከ መጨረሻው አብረሃት እንድትሆን በቃ ጸንተ እንድትቆም የእውነቴ ነው የምልህ። አንተ ከተሸነፍክ ሀይሚ ልክ እንደተሸነፈችው ሀይሚ በጣም እንዳዘነችው ሀይሚ እንደቆረጠችው አንተ ከቆረጥ ህይወታችሁ በቃ እዚህ ጋር ያበቃል። ከነገ በኋላ አብራችሁ ቪዲዮ መስራት ልታቆሙ ነው እስከ ጭራሽ ማለት ነው። ግን ሀይሚን ለማሳመን ሀይሚ ኦረዲ ያየችውን ነገር አምናለች፣ ሰምታለች፣ አይታለች። ስለዚህ አደራ ልል የምችለው ነገር በጣም ታጋሽ፣ በጣም ሰው የምትወድ ተሆት የሆንክ ልጅ፣ በጣም አስተዋይ፣ በጣም ነገራቶችን በጣም በትግስት የምታይ ልጅ ነህ። በጣም እንወዳሃለን። በጣም በቃ ፈጣሪን እንኳን የምትፈራ ልጅ ነህና አደራ ልል የምችለው ነገር ምንድን ነው ሀይሚን በትዕግስት እንድትጠብቃት በትዕግስት እንድታስረዳት። የእውነቴ ነው ታማለች፣ ያሳለፈች ያየችው ነገር ብዙ ነገር አለ እና ይሄ ነገር ደንቆ በቀንዴት እንዴት ካልተረዳችኝማ የራሷ ጉዳይ ምናምን ብለ፣ አንተ ኮ ንጽህና ሊኖር ይችላል እውነት ሊኖር ይችላል ግን ይሄ ነገር ደግሞ ሀይሚ ላይ ሂዶ የፈጠረው ነገር እጅግ በጣም አእምሮ ላይ ሰውናታ እች ልጅ መፍረድ አይቻልም። ብሩኬ ምንም ልትፈርድባት የሆነ ልትናደድባት ልትበሳጭባት አይገባም። አሁን ስራችን መስራት ያለብን ብሩክ ላይ ነው። ከዚህ በፊት ማዕት ጥፋቶች አጥፍታ ራሱ ይቅርታ አድርገላታል። ፕራንክ የሚባል ነገር ደግሞ ቢያንስ እንደው በእናታችሁ አልጋ ክፍል ላይ ፕራንክ አትስሩ። ከማንኛውም ሰው ጋር ቢሆን አልጋ ክፍል ተኝቼ እንደዚህ ስማግጥ፣ እንደዚህ ሲማግጥ፣ ስትማግጥ ምናምን የሚለውን ነገር እባካችሁ ከአእምሯችሁ ላይ ይሰራ አስወጡት። ምንም ትርጉምም የለውም ጥቅምም የለውም ትዳርን ህይወትን በቃ ምስቅልቅልን በቃ መተማመንን የሚያጠፋ በሚዋደዱ ሰዎች መሀል በቃ ገብቶ የሚበጠብጥ ሰላማቸውን የሚነሳ ነገር ነው። በቃ ድጋሚ ብሩክም ሀይሚም እንደዚህ አይነት ፕራንክ እንዳትሰሩ። ከዚህ በፊትም እኮ ከባባድ ፕራንኮችን ተደራርጋችሁ ታውቃላችሁ። ሀይሚም ከባድ ፕራንክ አርጋ ታውቃለች። ብሩክም ከባድ ፕራንክ አድርጎ ያውቃል። ግን የዛሬው የተለየ የሆነው እንደምታዩት ነው። ያያችሁት ነገር የሰማችሁት ነገር ነው። ይሄ ነገር ነው ከባዱ። ብሩክም መልስ ሰጥቷል ይህንን ነገር ልናገር የቻልኩት ይህንን ኃይለኛ ቃላት ላወጣ የቻልኩት ምናምን ነገር በቃ ለፕራንኮ ማሳመሪያ ነው፣ ወይም ደግሞ ሀይሚ አምና ውስጧ እንዲቀበል ነው አይነት ነገር ነው ያለው። እና በእርግጥ በጣም ደግሞ ተጭኗታል ብሩክ እና ጥፋተኛ ነበርክ። ጥፋትን አምነ ደግሞ ይቅርታ ከጠይክ ጥፋትን ካመንክ ሀይሚ የመቀበል ግዴታ አለባት። ካልሆነ የቅርታ ልብ ከሌለንማ ማፍቀርም የለብንም የእውነት አንድን ሰው ሲያጠፋ ይቅርታውን ካልተቀበል ነው የራሳችን ቀይ መስመር ሊኖረን ይገባል። ግን ሀይሚ ብሩክ ያደረገው ነገር ቀይ መስመሯ ነው ቀይ መስመሯ ነክቷል፣ ወይም ደግሞ እስከ መጨረሻው እስከ መለያየት ያደርሳታል፣ ወይም ደግሞ አልፈልግም ብላ ጥላው እስከ ሜድ ያደርሳታል ብዬ በጭራሽ አላስብም። መሆንም የለበትም። እንደዛ ከሆነ ሙሉ በሙሉ የብሩክ ጥፋት ሳይሆን የሀይሚ ጥፋት ነው ሊሆን የሚችለው። ብሩክ ደግሞ ንጽሕና አለ ትክክልና እውነት አለ። እውነትን ደግሞ የምታውቀው አንተና ፈጣሪ ነው። ሶሲም ልትኖር ትችላለች። በእርግጥ ሶሲም ልታቃጥር ትችላለች። እኔ ግን ብሩኬን የምትወደው ነው የሚመስለኝ። ሶሲ ይቅርት አድርጉልኝና ማለት ነው፣ የሆነ ፕራንኩን ስሰራ ራሱ ልብሷን ያወለቀችበት መንገድ፣ ችኮሏዋ፣ ፍጥነቷ፣ የሆነ ብቻ እኔ ደስ አላለችኝም። ይቅርት አድርጉልኝ። ወይ ስርዓትም የላትም ሲጀምር። ከዚህ በኋላ ጓደኛዋ ራሱ መሆን የለባት። ብሩክ ከሶሲ ጎን ካልቆመ ነገ ከነገ ወዲያም ህይወቱን ብጥብጥብጥጥ እንደምታደረገው መቶ ፐርሰንት እርግጠኛ ነኝ። በቃ እንደ ሰው የአክብራት፣ ውደዳት። በቃ አለቀ። ከዛ ውጭ በየዋህነቱ እንዲህ ሰው እየመጣ በቃ ሊጫወትበት አይገባም ይህንን ነው ልል የምችለው ለብሩክ ዋናና ትልቅ መልእክት የማስተላልፈው እባክህን ተረጋጋ ሀይሚ እውነት አላት ያየችው የሰማችው ነገር አለ እሷን ለማሳመን ብዙ ነገሮችን መልፋት አለብ ብዙ መለመል ይገባል ለምን ጥፋት አጥፍታለ ያጠፋው አንተ ስለሆንክ እሷ ብታጠፋ አንተን በቃ ይቅርታ መጠየቅ አለባት ብለን እኛም እሷ ልንጫናት ልንጠይቃት እንችል ነበር ግን ሙሉ በሙሉ ያንተ ጥፋት ስለሆነ ሶሲ በህይወት አስፈላጊ አይደለችም እንድታምን ያው በእርግጥ ምልሃል በጣም ነው የምታሳዝ። እኔ እምባዬ መጣ ሲከተላት አንቺ ወዴት ነው የምትሄጁ ነ እንጂ አዋሪኝ፣ ስሚኝ፣ አዳምጪኝ እንጂ ምናምን ሲላት በቃ የሆነ በመነጋገር አልሰማው አለች። የእውነት እጇን ራሱ ያዛት የሆነ እንድትሰማው ያላደረገው ጥረት የለም። እና እኔ ከእሱ እኩል ነው የተጨነቅኩት፣ እግዚአብሔርን ነው የምላችሁ። እና የሁለታችሁን መለየት አንፈልግም። ደግሞ እንደማይለያዩ እርግጠኛ ነኝ ነግራችኋለሁ። ግን ሶሻል ሚዲያ አሁን ላይ በጣም እያስጠላኝ ነው የእውነት የሆነ እንደዚህ ነገር ጸብ ሲመጣ ባላወቅኳቸው ብዬ ነው መቀማ በውስጤ በጣም በቃ የሆነ አሁን ላይ ያየሁትን ቪዲዮ ሌሊት ስተኛ ራሱ እየተመላለሰ እየተመላለስ በጣም ነው የሚያስጨንቀኝ። ምን የሆኑ ይሆን ነገር ምን ሊፈጠር ይሆን እላለሁ። ሰው ናቸዋ። የሆነ ሰዓት ላይ የሆነ ነገር ሊፈጠር ይችላል፣ ሀፕ ሊያረግ፣ መለየት የሚባለው ነገር ሊመጣ ይችላል። ያ ነገር ስጋት ይፈጥርብኛል። እንደማይለያዩ እኮ አውቀዋለሁ። ውስጤን ግን ያንን ማሳመን አልቻልኩም። ብቻ በጣም አስቸጋሪ ነገር ነው የሆነው። ሶሲ ምንም እንደው ከቻልሽ እባክሽ እንደው ከህይወታቸው ብን ብለሽ ጠፍተሽ በቃ አንይሽ። እኔ ሰውን በዚህ ልክ ተናድጄበት ጠልቼ አላውቅም። ሶሲ በጣም በቃ የሚያስጠላ ነገር ነው የምታደርገው። እኔ አላውቅም ለምን እንደሆነ ያኔ እንደዛ ስላስለቀሰቻት በቃ ዛሬ እንደው ጭራሽ በቃ ላምናት አልቻልኩም። ሁኔ ውስጤ ምን እንደሆነ አላውቅም። እኔ አላውቅም። አያችሁ ይህንን ነበር ፈርቼ የነበረው። ለማንኛውም ግን እግዚአብሔር መልካም ነው። እግዚአብሔር ያውቃል ብሏል ብሩክነቱን ነው እግዚአብሔር እግዚአብሔር ያውቃል ብሏል። ና እውነትህን አይዞ ንጽህና አይቶ እግዚአብሔር ላንተ ያላትን ሴት ሀይሚየን ወደ አንተ እንዲያመጣለህ ይቅርታን ባንዴ እንድትቀበል ትምህርት ሆኗችሁ እንዲያልፍ እሷም እንድትማርበት አንተም ተምረበት እንድታልፍ፣ የመጨረሻችሁ ቢሆን ይሄ ደስ ይለኛል። የእውነት አንዳንዴ እኔ እንጃ እኔ ደስታችሁን እንጂ ማዘናችሁን መከፋታችሁን ማየት አልፈልግም። ይህንን ነው ልል እምችለው ብቻ። ሀይሚየም ተረጋጊ። ከዚህ በፊትም ብዙ ችግሮችን ብዙ ጣውረዶችን አሳልፈሻል። በብሩክ ምክንያት ብዙ ፈተና አልፈሻል። ብዙ ችግር አሳልፈሻል። ያንን ተወጠሽ። በዚች በትንሽ ነገር ትንሽ አለችም። አልዋሻችሁም፣ ለእሷ በጣም ከባድ ነው። እንኳን ለእሷ ለእኔ ራሱ ትናንትና እየተንቀጠቀጥኩ በጣም ከብዶኝ ነው ከምነግራችሁ በላይና ትዳር ደግሞ ሕይወት ደግሞ እንደዚህ ብሎ አልጋ ባልጋ አይደለም። ብዙ መፈተን ይጠበቅብሻል። ና ይቅርታ ካለች ጥፋቱን አምኖ ይህንን ነገር ድጋሚ እንዳይደግመው ተማምናችሁ ቅርታውን ተቀብለችው አብራችሁ ሆኖ እንደው ወይ ደግሞ ተጋብቶ ባረፉ አልኩኝ። ዛሬ እንደው ተጋብቶ አንድ ትዳር ውስጥ አንድ ቤት ውስጥ ሆኖ በቃ ቢኖሩ ብዬ ተመኘው። እግዚአብሔር ደግሞ ያንን ቀን በቅርብ ያደርግላቸው። እኔ ሀሳብ ይሄ ነበረ። ስለነበረን ቆይታ አመሰግናለሁ። በቃላት ንግግሬ ያስከፋዋችሁ ካላችሁም እንግዲህ ይቅርታ አድርጉልኝ። ያው እንግዲህ ሀሳብ ስንሰጥ እኔ ፍጹም አይደለሁም፣ እኔ ፈጣሪ አይደለሁም። ሰው ነኝ፣ ልሳሳት እችላለሁ። ሀሳብ ስሰጥ የኔና የእናንተ ሀሳብ አንድ ላይ ሆኖ ይችላል። የሆነ ተናድጄ የሆነ በቁጣ ደግሞ አንዳንድ መጥፎ ቃል ላወጣ እችላለሁ፣ ሰው ነኝና። አስቤ አላወጣም። እውነት ለመናገር መጥፎ ቃል እግዚአብሔርን፣ መቼም ቢሆን ማንም ላይ መጥፎ ቃል መናገር አልፈልግም፣ ግን አንዳንዴ እንደ ሰው የሆነ ትግ ስትሎ መጥፎ ንግግር ታወጡ የለ። አሁን ሀይሚ እንደዛ የራስህ ጉዳይ ምናምን ብላ አመናጭ ቀው ሄደችው መጥፎ ሆና ነው አይደለም፣ ስሜታዊ ስለሆነች ነው ስለተከፋች ስለተጎዳች ነውና አንዳንዴ እኔም እንደዚህ መጥፎ ቃል ላወጣ የምችለው በጣም በቃ ስሜታዊ ሆኜ የእኔ የምላቸው ሰዎች ስለሆኑ የሆነ ሲከፋችሁ አልወድም ያ ነገር ስለሆነብኝ ነውና አትፍረዱብኝ። ለማንኛውም ካስቀየምኳችሁ ይቅርታ አድርጉልኝ ማለት እወዳለሁ። በሌላ ቪዲዮ ደግሞ እንገናኛለን። እስከዛ ሰላም ቆዩልኝ። ሰላም ያምጣልን ሀይሚንና ብሩክን ሰላም ያደርጋቸው አንድ ያደርጋቸው፣ እላለሁ። ሶሲን ደግሞ ከህይወታቸው ንቅል አድርጎ በቃ የሆነ ያስወጣላቸው። ሌላ ምንም ልለው አልችልም። የእውነት ነው ምላችሁ